የፊት ቆዳ እርጅናን የሚከላከሉ 13 ምግብ እና መጠጦችን የማጋራችሁ ይሆናል። እንደሚታወቀው መጥፎ የአመጋገብ ስርዓት ጤናን ብቻ ሳይሆን ውበትንም ያጠፋል። በእርግጥ እርጅና የማይቀር የተፈጥሮ ሂደት ቢሆንም በየዕለቱ የምንወስዳቸው ጎጂ ምግብ እና መጠጦች እንዲሁም የተዛባ ያኗኗር ሁኔታችን ግን ውጫዊ ቆዳችንንም ሆነ ውስጣዊ አካላችንን በፍጥነት እንዲያረጅ የማድረግ አቅማቸው እጅግ በጣም ከፍተኛ ነው። ከዚህም የተነሳ በእድሜ እኩያ ከሆናችሁ ሰው ጋር የብዙ ዓመት ልዩነት ያላችሁ መስላችሁ ልትታዩ ትችላላችሁ። በተቃራኒ ደግሞ ዛሬ የምናያቸው ምግቦች የእርጅና ምልክቶችን ለማዘግየትና የወጣትነት መልክን ለረጅም ጊዜ ለማቆየት እጅግ በጣም አስፈላጊ ናቸው። ከተለያዩ ምግቦች በተጨማሪ በፋብሪካ ከሚቀነባበሩ እና በዘይት ከሚጠባበሱ ምግቦች እንዲሁም ከአርቲፊሻል ጣፋጭ መጠጦች መራቅ የፊት ቆዳ መጠውለግ፣ መገርጀፍና መጨማደድ ለማስቀረት አስፈላጊ መሆናቸውን መዘንጋት የለብንም። ሰላም፣ ዶክተር ትንሳኔ ነኝ። እንኳን ወደ YouTube ቻናል በሰላም መጣችሁ። ቆዳ የተለያዩ ንጣፎች ስላሉት በየጊዜው የምትገዟቸው ውድ ቅባትና ክሬሞች ከላይ ያለውን ችግር እንጂ ውስጥ ድረስ ዘልቀው ቋሚ መፍትሄ መስጠት አቅም አይኖራቸውም። ለማንኛውም የፊት ቆዳ ትናን የሚከላከሉ እጅግ በጣም ጠቃሚ 13 ምግብና መጠጦችን አጋራችኋለሁ። እስከ እስከመጨረሻው አብራችሁን ቆዩ። አስራ ሶስተኛ አሳ ኦሜጋ 3 የበለጸገው እና በየትኛውም ዘርፍ ከጤናማ ምግቦች ተርታ የማይጠፋው አሳ ለአእምሮ ብቃት መጨመር እንዲሁም ለልብ ጤና ካለው ጠቀሜታ በተጨማሪ ቆዳን እርጅና ምልክቶች ለመከላከል በጣም አስፈላጊ ነው። ጥናቶች እንደሚያሳዩ አሳ በተለይም በፀሐይ ብርሃን ጨረሮች አማካኝነት ቆዳ ላይ የሚደርሰውን ጉዳት ለመከላከል በከፍተኛ ሁኔታ የሚረዳ ሲሆን በልዩ ሁኔታም የቆዳ የመለጠጥ አቅምን እንዲሁም የፊት ቆዳ ተፈጥሮ እርጥበት ለመመለስ ይጠቅማል። አሳን መመገብ የማይቻልበት ሁኔታ ካለ ያሳዘትን በተቻለ መጠን መውሰድ የፊት ውበትን ሆነ የወጣትነት መልክን ለማቆየት ቁልፍ ሲሆን ለቆዳ ካላቸው ጠቀሜታ አንጻርም ካሉት የአሳ መካከል ሳልሞን እና ማክሬል በግንባር ቀደምትነት ይቀመጣሉ። 12 ተልባ ተልባ የፊት ቆዳ ብድናን ከመከላከል ባለፈ በጣም ብዙ ጠቀሜታ ያሉት ምግብ ቢሆንም አብዛኞቻችን ቤት ውስጥ ግን በጾም ወቅት ካልሆነ በቀር በገብታ ላይ አናየውም። ተልባ በኦሜጋ3 ፋቲ አሲድ የበለጸገ ሲሆን ጤናማ ስብ ካላቸው ምግቦች ውስጥ ይመደባል። ተልባ የፊት ቆዳ የመለጠጥ አቅምን ወይም ኢላስቲሲቲውን በመጨመር በአይን፣ ጉንጭ እና በግንባር ዙሪያ የሚታየውን በቀላሉ የመጨማደድ ሂደት ያስቀራል። በተለይም ተልባ ቅባታማ የፊት ቆዳ ላላቸው ሰዎች በጣም ጠቃሚ ሲሆን፣ የተደፈኑ የፊት ቆዳ ቀዳዳዎችንም ለመክፈት ያግዛሉ። ታዲያ እነዚህን የተልባ ጠቀሜታዎች ለማግኘት በተለመደው መልኩ በቀላሉ በማዘጋጀት መመገብ እንዲሁም በገበያ ላይ የሚገኙ ተፈጥሯዊ የተልባ የፊት ዘይቶችን መቀባት ይመከራል። 11ኛ ነጭ ሽንኩርት። በተለይ ለፀሐይና ለሙቀት በእጅጉ የሚጋለጡ ከሆነ የፊታችሁ ቆዳ በፍጥነት እንዲያረጅ ከሚያግዙት ምግቦች ውስጥ ዋነኛው ነጭ ሽንኩርት ነው። ነጭ ሽንኩርት ፀሐይ ላይ በምትሆኑበት ሰዓት በአልትራ ቫዮሌት ጨረሮች አማካኝነት በፊት ላይ የሚደርሰውን ጉዳት ለማከምና የቆዳ ካንሰርን ለመከላከል ይጠቅማል። ነጭ ሽንኩርት በአንቲኦክሲዳንቶች የበለጸገ በመሆኑ በፊት ላይ የሚደርሱ ጥቃቅን እብጠቶችን እና መስመሮችን በመከላከል የፊት እርጅናን ለማዘግየት ያግዛል። አስረኛ ቲማቲም የፊት እርጅናን በመከላከል ረገድ በግንባር ቀደምትነት ከሚቀመጡ ተክሎች ውስጥ አንዱ ቲማቲም ነው። በተለይም በቲማቲም ውስጥ የሚገኘው የላይኮፔን ይዘት የፊት ቆዳን በፀሐይ ከሚደርስበት መለብለብ ለማከም በጣም ጠቃሚ ነው። ከዚህም በተጨማሪ የቲማቲም ጁስ በማዲያት የተበላሸ ፊትን ለማከምና የፊት ቆዳ ስሮች ሳይረግቡ እንዲቆዩ ለማድረግ ያግዛል። በቅርቡ በብሪቲሽ ጆርናል ኦፍ ደርማቶሎጂ የተደረገ አንድ ጥናት እንደሚያሳየው በቀን አምስት የሾርባ ማንኪያ የሚሆን የቲማቲም ጁስ የሚወስዱ ሰዎች ከሌሎች በ33 ፐርሰንት በበለጠ ቆዳቸውን በፀሐይ መለብለብ እና መገርጀፍ መከላከል ይችላሉ። ዘጠነኛ፣ አቮካዶ። መቼም የአቮካዶ ጥቅም ተዘርዝሮ ያልቅም። ተፈጥሯዊ ሞይስቸራይዘር ከመሆኑን በተጨማሪ በቪታሚን ኢ እና ጠቃሚ ስቦች የተሞላ በመሆኑ ደረቅ ቆዳ ላላቸው ሰዎች በልዩ መልክ ተመራጭ አድርገዋል። የደረቀና የተጨማደደ የፊት ቆዳን በማለስለስም የወጣትነት መልክን ለማቆየትና ያረጀውንም ለመመለስ ይጠቅማል። በዲቶክሲፋይንግ ንጥረ ነገሮች የበለጸገ ስለሆነም በፊት ላይ የደረቁና የሞቱ የቆዳ ሴሎችን በማንሳት የተወለገ መልክን ለማድረስ ይጠቅማል። የደም አይነታችሁ ኦ ስለሆነ ወይም በሌሎች የጤና ምክንያቶች አቮካዶን መመገብ የማትችሉ ሰዎችም በቀላሉ ከማር ጋር በመቀላቀል እና በመቀባት የፊት ቆዳችሁን ያለ እድሜ ከሚከሰት እርጅና መጠበቅ ትችላላችሁ። ስምንተኛ ስኳር ድንች። ስኳር ድንች በቤታ ካሮቲን እና በቪታሚን ኤ የበለጸገ ምግብ ነው። በአይን ጉንጭና ግንባር ዙሪያ የሚከሰተውን መሸብሸብም ለማስቀረትም በስኳር ድንች ውስጥ የሚገኘው ቪታሚን ኤ በብዛት ማግኘት ይጠቅማል። ያለው የቤታ ካሮቲን ይዘትም የፊት ከለር ወጥነት እንዲኖረው እና ተፈጥሯዊ ወዙም እንዳያጣ ያግዛል። ከእነዚህ ሁለት ንጥረ ነገሮች በተጨማሪ ስኳር ድንች የቪታሚን ኢ እና የቪታሚን ሲ ዘቱ ከፍተኛ በመሆኑ የፊት ቆዳ በሽታ የመከላከል አቅም በመጨመር ፊትን ከሚያጠወልጉና ከሚያገረድፉ በሽታዎች ይጠብቃል። ሰባተኛ ዳርክ ቸኮሌት፣ ዳርክ ቸኮሌት ከጊዜ ወደ ጊዜ ለቆዳ ባለው ጠቀሜታ የተነሳ ተፈላጊነቱ በእጅጉ እየጨመረ መጥቷል። በቅርቡ በካምብሪጅ ዩኒቨርሲቲ የተደረገ ጥናት ይፋ እንዳደረገው ዳርክ ቸኮሌት በፊት ላይ የሚደርሱ ጥቶችን በመቀነስና በፊት ዙሪያ ያለውን የደም ዝውውር በመጨመር የእርጅና ምልክት የሆኑትን መስመሮችና መጨማደዶችን ለማዘግ ያሉትንም ለመቀነስ ያስችላል። ስድስተኛ ፓፓያ ሌላው የፊት ቆዳ የመለጠጥ አቅሙን የሚያሻሽለው እና የፊት ጡንቻዎችን መርገፍን የሚከላከለው ምግብ ፓፓያ ነው። ፓፓያ በውስጡ ከቪታሚኖች ኤ፣ ሲ እና ኬን እንዲሁም ከማዕድናት ደግሞ ካልሲየም፣ ፖታሲየም ማግኒዚየም እና ፎስፈረስን የያዘ ለጤና በጣም ጠቃሚ የሆነ ምግብ ነው። በውስጡ ባሉት አንቲኦክሲዳንቶችም አማካኝነት በፍሪ ራዲካሎች የሚደርሰውን ጉዳት ለመዋጋት እና የእርጅና ምልክቶችን ለማዘግየት ያስችላል። ፓፓያ በተቻለ አቅም በብዛት መመገብ ከፊት ቆዳ ላይ የሞቱ ሴሎችን በማንሳት አንጸባራቂ እና ለስላሳ ፊትን ያጎናጽፋል። አምስተኛ አረንጓዴ ሻይ ብዙ ሰዎች አረንጓዴ ሻይን የሚጠቀሙት ከሰውነት ክብደት መቀነስ ጋር በተያያዘ ቢሆንም የፊት እርጅናን የማዘግየት አቅሙ ግን ከፍተኛ ነው። የቆዳ ካንሰርን እና ብጉርን ለመከላከል ካለው ጠቀሜታ አንጻር ከአረንጓዴ ሻይ የሚዘጋጁ ብዙ የኮስሞቲክ ምርቶች በገበያ ላይ ይገኛሉ። በቀን ውስጥ ሁለት እና ሶስት ብርጭቆ አረንጓዴ ሻይ መጠጣት የፊት ቆዳ እርጥበትን ከመጠበቅም ባለፈ በአይን ስር የሚፈጠሩ እብጠቶችን በመቀነስ እና የፊት መጨማደድን ለማስቀረት ያስችላል። አራተኛ እርድ እርድ ዘርፈ ብዙ ጠቀሜታዎች ያሉት ቅመም ሲሆን ለቆዳም እጅግ በጣም ጠቃሚ ነው። የፊት ቆዳ ውጥር እንዳለና ሳይረግብ እንዲቆይ የሚያስፈልገውን ኮላጅን የተሰኘውን የፕሮቲን አይነት ሰውነት በብዛት እንዲያመርት ያግዛል። የደም መርጋትን ስለሚከላከልም በፊት ዙሪያ በቂ የደም ዝውውር እንዲኖር ያደርጋል። ከተለያዩ የቆዳ ችግሮች ጋር በተያያዘ የሚያጋጥሙ እብጠቶችን መቀነስ ሌላው ተግባሩ ነው። በፀሐይ ጨረር የተነሳ የተጎዳና የደረቀ ቆዳን በማከል የእርጥበት ማጣት እና መጨማደድን ለማስቀረት ያስችላል። ሶስተኛ የወይራ ዘይት ወይም ኦሊቭ ኦይል። የወይራ ዘይት የቪታሚን ኤ፣ ዲ እና ኬ ይዘት ያለው ሲሆን ከሁሉም በላይ ደግሞ ለቆዳ ጤንነት እንዲሁም እንደ ሶሪያሲስ ያሉ የቆዳ ችግሮችን ለማከም የሚጠቅሙ የቪታሚን ኢ ይዘቱ እጅግ በጣም ከፍተኛ ነው። ከዚህ በተጨማሪም የቆዳ ሴሎችን የሚያጠቁና እስከ ካንሰር የሚደርስ ጉዳት የሚያስከትሉ ፍሪ ራዲካሎችን ለመዋጋት በሚያስችሉ አንቲኦክሲዳንቶች የተሞላ ነው። እንዲሁም በባክቴሪያል ኢንፌክሽን የተጎዳ ቆዳን በፍጥነት እንዲያገግም ከማገዙን በተጨማሪ ቆዳን በማርጠብ የደረቁትን በማንሳት የወጣትነት መልክን ለማቆየት ይረዳል። ለነዚህ ሁሉ ጠቀሜቶች ኤክስትራ ቨርጂን ኦሊቭ ኦይልን በመጠቀም ምግብን ከማዘጋጀትን በተጨማሪ በተለይም ከቤት ስቶቱ ከባድ ፀሐይ ካረፈባችሁ ቤት እንደገባችሁ ኦሊቭ ኦይል መቀባት ፊትን ከፀሐይ ጨረር ጉዳት ለመጠበቅ ያስችላል። ሁለተኛ፣ ካሮት ከአይንና ፀጉር ባለፈ ካሮት ለቆዳ ውበትና የቆዳ እርጅናን ለመዋጋት እጅግ በጣም ጠቃሚ የሆነ ምግብ ነው። ባለው የቪታሚን ኤ ይዘት የተነሳ የቆዳ መድረቅንና በወጣትነት የሚከሰት የቆዳ መጨማደድን ያስቀራል። ከዚህም በተጨማሪ በአይንና በሌሎች የፊት ክፍሎች ላይ የሚፈጠርን መጥቆርና አጠቃላይ የቆዳ ቀለም መዘበራረቅን በማስተካከል ወጥና አንጸባራቂ የፊት ቆዳን ያላብሳል። ቅባታማ የሆነ ፊት በማጽዳትም በቀላሉ በብጉርና የቆዳ ኢንፌክሽኖች እንዳይጠቃ ይከላከላል። ብዙ አይነት የፊት ማስኮች ከካሮት የሚሰሩ ሲሆን እነዛን በቤት ውስጥ እያዘጋጃችሁ ከመጠቀም ባለፈ በተቻለ ጥሬውን ካሮት በእለት እለት የምግብ ቅድ ውስጥ ማስገባት ለጤናማ እና ውብ ቆዳ ቁልፍ ነው። አንደኛ ውሃ፣ ሁሌም ተደጋግሞ እንደሚባለው ውሃ ህይወት ነው። በቂ ውሃ የማያገኝ ቆዳ ምንም አይነት ምግብም ሆነ ቅባት ከመሞት አያድኑትም። ስንወለድ ሰውነታችን እስከ 70 ፐርሰንት የሚሆን የፈሳሽ መጠን የሚኖረው ቢሆንም እያረጀን ስንመጣ ግን ይሄ ቁጥር እስከ 55 እና 50% ድረስ ይወርዳል። ይህ የሰውነት የፈሳሽ መጠን መቀነስ ከምንም በላይ በቆዳችን ላይ የሚያስከትለው ለውጥ ጎልቶ ይታያል። የውሃ መጠናችን በወረደ ቁጥር ቆዳ የመለጠጥ አቅሙን እያጣ ስለሚሄድ በፍጥነት መጨማደድ እና መሸብሸብ ይጀምራል። የከንፈር መድረቅና መሰንጠቅ እንዲሁም የፊት መጠውለግንም ያስከትላል። በፀሐይ ጨረር የተጎዳ ቆዳም በፍጥነት እንዲያገግምም ሆነ የፊት የጡንቻ ስሮች እንዳይረግቡ ሴሎች በቂ ውሃ ማግኘት አለባቸው። በቂ ውሃ ሳይጠጡ ለቆዳም ሆነ ለሌሎች የጤና ችግሮች መፍትሄ መፈለግ በጊዜና በገንዘብ ላይ መቀለድ ይሆናል። ስለዚህ የፊታችሁ ቆዳ በፍጥነት እንዳይገረድፍና ያለ እድሜያችሁ እንዳታረጁ ከሁሉም በፊት በቅድሚያ በየቀኑ በቂ ውሃ ስለመጠጣታችሁ እርግጠኛ ሆኑ። ቪዲዮውን ከወደዳችሁትና ጠቃሚ ሆኑ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላም ለእናንተ ይሁን።